አርእስተ ዜና በቀጣይ ለተሽከርካሪዎች በአዲስ መልክ የሚሰጠው ታርጋ ህገወጥ የነዳጅ ግብይት ለማስቆም አስተዋጽኦ እንደሚኖረው ተጠቆመ። አዲስ የሚሰጠው ታርጋ አሽከርካሪዎች ነዳጅ ሲቀዱ ወደ ማዕከላይ ቋት የሚላክበት ስርዓት እንደሚኖር ታውቋል። በቆይታችን ሰሙት አላችሁ። የፕሪቶሪያው የተኩስ አቁም ስምምነት በትግራይ ህዝብ ዘንድ በበጎ የሚታይ እንደሆነ አቶ ጌታቸው ተናግረዋል። ሆኖም በወርቅ ንግድ ላይ ተሰማርቷል ያሏቸው ቡድኖች ግጭት መቀስቀሳቸውን ማቆም አለባቸው ሲሉም ተናግረዋል። እነግራችኋለን። ምርጫ ቦርድ የህወሃትን ህጋዊ ሰውነት ለመሰረዝ ያስቀመጠው የሶስት ወር ቀነ ገደብ በዛሬው እለት ተጠናቋል። ህወሃት ከሰሞኑ ባወጣው መግለጫ ምርጫ ቦርድ ቢሰረዝም ባይሰረዝም ፋይዳ የለውም ማለቱ ይታወሳል። በዝርዝር ይዘነዋል። በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር የምትገኘው የምዕራብ ኮርዶፋን ግዛት አል ኩዋይንን የሱዳን ጥምር ጦር በቁጥጥር ስር ማድረጉን ገልጿል። ሌላ የምነግራችሁ ጉዳያችን ነው። እስራኤል በካንዮኒስ በሚገኘው ዩሮፒያን ሆስፒታል በፈጸመችው ጥቃት 28 ሰዎች መሞታቸው ተገለጸ። በእስራኤል የጦር አውሮፕላኖች የተጣሉት ቦምቦች የሆስፒታሉን የውጭና ውስጡን ክፍል መምታታቸው ተገልጿል። እኒህና ሌሎች ጉዳዮችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። የነዳጅ ስርቆትን ለማስቀረት በነዳጅ ጫኝ ቦቲ ተሽከርካሪዎች የቴክኖሎጂ መሳሪያዎችን ለመጠቀም በዝግጅት ላይ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ለሀገሬ ቴሌቪዥን ገለጸ። የሚኒስቴሩ ሚኒስትር ዴታ ብሮ ሀሰን እንደተናገሩት ተሽከርካሪዎች ነዳጅ ጭነው የተለያዩ አካባቢዎች ላይ እንደሚደበቁ በማንሳት ይህን ለማስተካከል የተለያዩ ቴክኖሎጂዎችን ለመጠቀም ማሰባቸውን ገልጸዋል። የሚገጠመው ቴክኖሎጂ ከአድራሻ ባሻገር የተጫነው የነዳጅ መጠን እንዲሁም ሙቀትን የሚቆጣጠር መሆኑን ተናግረዋል። በተጨማሪም አሽከርካሪዎች ከዲፖዎች ላይ በተደጋጋሚ ነዳጅ በመቅዳት ለህገ ወጥ ግብይት እንደሚያውሉ ገልጸው ይህን ችግር አዲስ ታርጋ ተግባራዊ ሲደረግ መፍትሄ እንደሚያገኝ ጠቁመዋል። በቀጣይ በሚሰጠው አዲስ ታርጋ በየከተማው ያሉ ማንኛውም አይነት ተሽከርካሪዎች ነዳጅ ሲቀዱ ታርጋቸው የማዕከላይ ቋት ጋር ስለሚገናኝ ማጭበርበርን እንደሚቀንስ ገልጸዋል። በዚህም አዲሱ ሀገር አቀፍ ታርጋ የነዳጅ ብክነትን እንዲሁም ሰው ሰራሽ እጥረት እንደሚከላከል እምነት እንዳላቸው ተናግሯል። ለኑሮ ውድነት መባባስ ምክንያት በሆኑ ከ6700 በላይ ነጋዴዎች ላይ አስተዳደራዊ እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ አስተዳደር ቢሮ አስታወቀ። ቢሮው የ2017 ዓ ም ዘጠኝ ወራት የመልካም አስተዳደርና አገልግሎት አሰጣጥ የእቅድ አፈጻጸም በገመገመበት ወቅት የቢሮ ምክትል ኃላፊ አቶ ሚደቅሳ ከበደ በኮሪደር ልማት የተሰሩ ስራዎች በመዲናዋ ከዚህ በፊት ጨለማን ተገን አድርገው ይፈጸሙ የነበሩ የወንጀል ተግባራት እንዲቀንሱ ከፍተኛ አስተዋጽኦ አበርክተዋል ብለዋል። አክለው ትምህርት ቤቶች አካባቢ በአዋቂ ተግባራት ላይ በተሰማሩ ተቋማትና ግለሰቦች ላይ እርምጃ በመውሰድ ሰላማዊ የመማር ማስተማር ተግባር እንዲከናወን ማድረግ ስለመደረጉ አንስተዋል። ከትራንስፖርት አገልግሎት አሰጣጥ ጋር በተያያዘ ለወንጀል ድርጊት ማስፈጸሚያ የሚውሉና የከተማዋ ሰሌዳ የሌላቸው ከ2700 በላይ የባጃጅ ተሽከርካሪዎችን ሕጋዊ መሰረት የማስያዝ ስራ መሰራቱን ተናግረዋል። በሌላ በኩል ሰው ሰራሽ የኑሮ ንረትን፣ የኢኮኖሚ አሻጥር እንዲፈጠር የሚያደርጉ አካላትን ተጠያቂ በማድረግ ረገድ ህብረተሰቡን በማሳተፍ የተሰራው ስራ ስኬታማ እንደነበርም ገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የዘረፋ ታሪክ እንደሌላቸውና በዘረፋም የማይታወቁ መሆናቸውን ተናገሩ። የአሁኑ ውጥ የጠቅላይ ሚኒስትሩ አማካሪና የቀድሞ የህወሓት ምክትል ሊቀመንበር አቶ ጌታቸው በትግራይ መዋቅራዊ ወንጀል መኖሩንም ጠቁመዋል። አቶ ጌታቸው ትናንት አመሻሽ ለህዝብ በተላለፈው እና የፋና ሚዲያ ኮሚኒኬሽን ጋር ባደረጉት ቃለ ምልልስ የወንጀልም ተባባሪ አለመሆናቸውን ገልጸዋል። በዚህም ወንጀለኛ አደረጃጀት ነው ካሉት ቡድን ጋር ሊሰሩ እንደማይችሉም አስረድተዋል። ጊዜ አስተዳደሩን ለሁለት ዓመት የመሩት አቶ ጌታቸው ደጋፊዎች ናቸው እያላቸው የትግራይ ነዋሪዎች ጥቃት ይደርስባቸዋልን ብለዋል በጦርነቱ ለበርካታ ጊዜያት ከድሮን መትረፋቸውን ያስታወሱት አማካሪው ከተጠያቂነት ለማምለጥ በሚል ሰበብ ጦርነትን አሁንም የሚፈልጉ አሉ ሲሉ በስም ያልጠቀሷቸውን ወገኖች ኮንነዋል የፕሪቶሪያው የተኩስ አቁም ስምምነት በሁሉም የክልል ተወላጆች ዘንድ በበጎ የሚታይ እንደሆነ አቶ ጌታቸው ተናግረዋል የክልሉ ህዝብ አሁን የሚፈልገው ተፈናቃዮች እንዲመለሱ ልማት እንዲጀመር የወሰን ጉዳዮች ህገ መንግስቱን ባማከለ አግባብ እንዲፈታለት የሚፈልግ ነው ብለዋል። ሆኖም በወርቅ ንግድ ላይ ተሰማርቷል ያሏቸው ቡድኖች ግጭት መቀስቀሳቸውን ማቆም አለባቸው ሲሉ ተናግረዋል። ምርጫ ቦርድ የህወሃትን ህጋዊ ሰውነት ለመሰረዝ ያስቀመጠው የሶስት ወር ቀነ ገደብ በዛሬው እለት ተጠናቋል። ህወሃት ከሰሞኑ ባወጣው መግለጫ ምርጫ ቦርድ ቢሰረዝም ባይሰረዝም ፋይዳ የለውም ማለቱ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሃት በልዩ ሁኔታ ከተመዘገበ ጊዜ አንስቶ ባሉት ስድስት ወራት ውስጥ የቦርዱ ታዛቢዎች በተገኙበት ጠቅላላ ጉባኤ ማድረግ ይጠበቅበት ነበር። ይህም ባለማድረጉ ለሶስት ወር ከፖለቲካ እንቅስቃሴ እንዲታገድ፣ በሶስት ወራት የእግድ ጊዜ የእርምት እርምጃ ሳይወስድ ቢቀር የፓርቲው ምዝገባ እንዲሰረዝ መወሰኑም ይታወሳል። ህወሃት በመግለጫው ግማሽ ክፍለ ዘመን ያስቆጠረ አንጋፋ ፓርቲ መሆኑን ገልጾ ጥቅምት 23 ቀን 2015 ዓ.ም ተምረት በደቡብ አፍሪካዋ የፕሪቶሪያ ከተማ የሰላም ውል ከተፈራረመ ጀምሮ ህጋዊነቱ የተመለሰ ነው ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ህወሓት ከነሐሴ 3 ቀን 2016 ዓ.ም ተምረት ጀምሮ ህወሓትን በአዲስ ህግ እንደ አዲስ ፓርቲ መዝግቤያለሁ ማለቱን አስገራሚና ተቀባይነት የሌለው ፓርቲው ከፕሪቶሪያ ስምምነት ማግስት ህጋዊነቱን ያረጋገጠ ነው ብለዋል። ህወሓት በፕሪቶሪያ የሰላም ስምምነት መሠረት ከኢትዮጵያ መንግስት እውቅና ተሰጥቶት የሰላም ውል የ የፈረመ ፓርቲን ያለው ህወሓት ከኢፌዴሪ መንግስት ተከታታይ የፖለቲካ ውይይት በማካሄድ ላይ ነን ብለዋል። ብሔራዊ የምርጫ ቦርድ ሰላማዊ ውይይቱ ከማደናቀፍ እንዲቆጠብ ሲል አቋሙ መግለጹም የሚታወስ ነው። ህጋዊ ሰውነቱን ለመሰረዝ የተሰጠው የሶስት ወራት ጊዜ ቢጠናቀቅም ህወሓትም ሆነ ምርጫ ቦርድ ዜናው እስከተጠናቀረበት ሰዓት ድረስ ያሉት ነገር የለም። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በሱዳን ፈጥኖ ደራሽ ኃይል ቁጥጥር ስር የምትገኘውን የምዕራብ ኮርዶፋን ግዛት አል ኩዋይንን የሱዳን ጥምር ጦር በቁጥጥር ስር ማዋሉን ገለጸ። ሱዳን ትሪቡን እንደዘገበው በሁለቱ ኃይሎች መካከል ለ9 ሰዓት የቆየ የተኩስ ልውውጥ ከተደረገ በኋላ ግዛቲቱን የሱዳን ጥምር ጦር መቆጣጠሩን ገልጿል። የጥምር ጦሩ ቃል አቀባይ የሆኑት አህመድ ሁሴን በሰጡት መግለጫ ፈጥኖ ደራሽ ኃይሉ ይጠቀምበት የነበረው ከ80 በላይ የጦር ተሽከርካሪ በቁጥጥር ስር እንደዋሉና ና ሌሎች 43 ተሽከርካሪ ተሽከርካሪዎችን ከጥቅም ውጭ ማድረጋቸውን ገልጸዋል። አክለውም ከ800 በላይ የሚሆኑ የውጭ ዜጎችን ጨምሮ የፈጥኖ ደራሽ ኃይሉ ወታደሮች መገደላቸውን ገልጸዋል። ቃል አቀባዩ የውጭ ዜጋ የተባሉት የየት ሀገር ዜጋ ናቸው የሚለውን ከመናገር ተቆጥበዋል። እስራኤል በካን ዮኒስ በሚገኘው ዩሮፒያን ሆስፒታል በፈጸመችው ጥቃት 28 ሰዎች መሞታቸው ተገለጸ። በሃማስ የሚተዳደረው የሲቪል መከላከያ ኤጀንሲ ቃል አቀባይ እንዳስታወቀው በጥቃቱ በርካቶች መቁሰላቸው ተሰምቷል። በእስራኤል የጦር አውሮፕላኖች በአንድ ጊዜ ስድስት ቦምቦችን በዚህ ሆስፒታል ላይ እንደለቀቁ ሲገለጽ፣ የተጣሉት ቦምቦች የሆስፒታሉን የውጭና የውስጡን ክፍል መምታታቸው ተገልጸዋል። ሐማስ ባለፉት ጊዜያት በአሜሪካና እስራኤል በጥብቅ ሲፈለግ የነበረው ኤደን አሌክሳንደር የተባለውን እስራኤል አሜሪካ የታጋች የለቀቀ ቢሆን ቢሆንም እስራኤል አሁንም በጋዛ የምታደርገውን ጥቃት አጠናክራለች። ስለ ጥቃቱ አስተያየት የሰጠችው እስራኤል ከሆስፒታሉ በታች ባለ በሐማስ ወታደራዊ ማዘዣና መቆጣጠሪያ ማዕከል ላይ ጥቃት የከፈተች መሆኑን ገልጻለች። እስራኤል ጥቃቱ ያነጣጠረው የሐማስ አሸባሪዎች ላይ መሆኑን የገለጸች ሲሆን ሐማስ በጉዳዩ ላይ አስተያየት እንዳልሰጠ ቢቢሲ ዘግበዋል። እንደ አውሮፓውያኑ አቆጣጠር በ2014 298 ሰዎች አሳፍሮ ሲጓዝ የነበረው የማሌዥያ የመንገደኞች አውሮፕላን በምስራቃዊ ዩክሬን ተከስክሶ ሁሉም ተሳፋሪዎች ህይወታቸው ማለፉ ይታወሳል። የተባበሩት መንግስታት ድርጅት ዓለም አቀፉ የሲቪል አቪዬሽን ተቋም አሁን ላይ እንዳስታወቀው ለአውሮፕላኑ መከስከስ ሩሲያን ተጠያቂ አድርገዋል። ተቋሙ ለአመታት ባደረኩት ምርመራ የደረስኩበት ነው ባለው ሪፖርቱ ሩሲያ አውሮፕላኑን መታ እንደጣለችው አረጋግጫለሁ ብሏል። ይህም ዓለም አቀፉን የአየር በረራ ሕግንና ስምምነቶችን የጣሰ እንደሆን ገልጿል። በወቅቱ ሩሲያና ዩክሬን መካከል በአካባቢው ከነበረው ውጥረት ጋር ተያይዞ በሩሲያ የሚደገፈው ቡድን በማሌዥያው ቦይንግ 777 የመንገደኞች አውሮፕላን ላይ ጥቃት መሰንዘሩ ነው ሪፖርት የሚያሳየው። የአውሮፕላኑ መከስከስ ተከትሎ አሜሪካ እንዲሁም ዩክሬንና በጥቃቱ ዜጎቻቸው የሞቱባቸው አገራት ሩሲያን ሲወቅሱ የነበረ ቢሆንም ከሩሲያ በኩል ግን በወቅቱ በአደጋው ላይ እጇ እንደሌለበት ገልጻ የነበረ ሲሆን በአዲሱ ሪፖርት ላይ ግን እስካሁን የተሰጠ ምላሽ አለመኖሩን የዘገበው ዩፒአይ ነው። ውድ የሀገሬ የቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እንዲህ ይመስሉ ነበር። ከቀሪ የሀገሬ የቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።